ባለፈው ወደ መለስ ነው መልስ ስንመጣ ከአላህ ሌላ ላለ ሱጁድ ማድረግ ሁለት ቦታ ይከፈላል። አንደኛ እንደ ሰው ያለ ለሰው ለምሳሌ ሱጁድ እንደ ማድረግ ያለ አለ። ሌላኛው ደግሞ ክፍል ደግሞ ከአላህ ሌላ ለሚመለኩ ነገሮች ለፀሐይ፣ ለጨረቃ፣ ለሸይጣን ለመሳሰሉት ሱጁድ ማድረግ አለ።

መስገድ የሚለውን ደግሞ በሸሪዓችን ምንድነው ሑክሙ ሲባል፣ እሱ ደግሞ ሁለት ቅርንጫፎች አሉት። አንደኛው ለአክብሮት ወይም ደግሞ ክብርን ለማሳየት ሰውዬ የተከበረ ሰው ነው ለማለት የሚደረግ ሱጁድ ተሕያ ይባላል። ሁለተኛው ደግሞ ለማምለክ፣ ወልዒያዘ ቢላህ ሰዎች እኳ ዒሳን እኳ አምልከዋል ለማምለክ ብለው የሚያደርጉት ስጁድ ሊሆን ይችላል። ለማምለክ ብሎ ለሰው ስጁድ ያደረገ ምንም ጥርጥር የለም ክፍር ነው፣ ኬስ ላይ ይወጣል። ልክ እንደዛኛው ክፍል። ለማምለክ ሳይሆን ክብርን ለማሳየት ለተህያ እጅ መንሳት ይባላል። ያኔ ሰዎች የሚያደርጉበት እንትን ቢለያይም ዛሬ ነሳራዎች ጋር እናያለን፣ ጎንበስ ሲሉ እናያቸዋለን ሰው ሰላም ሲሉ አንዳንዶች በጣም ጎንበስ ሲሉ ወደ ሩኩዕ አካባቢ ሲደርሱ እናያለን። ለነገስታቶች በጣም ዝቅ ሲሉ አንዳንዶች በጣም ወደ ስጁድ እስከ መቅረብ ድረስ የሚደርሱም አሉ። አልሙሂም ይህንን አይነቱ ለሰላምታ ለተሕያ ለክብር ማሳያ ብለው የሚያደርጉት ከሆነ ኩፍር አይሆንም። የሚሆነው ሓራም ነው። ይህንን አስደግፈን

እኔ የሻም ሰዎችን ለንጉሶቻቸው ለመሪዎቻቸው ለሃይማኖት መሪዎቻቸው የክብር ሰላምታ ሲያረጉ አይቻለው፣ ሱጁድ ሲያደረጉ አይቻለው። እና እርሶ ኖት እንደውም እንደው ክብር ልናከብሮት የሚገባው ነብዩ የዓለሙ ሁሉ ምርጥ እርሶ ኖት፣ እና ለዚያ ብዬ ነው አሏቸው። ሙዓዝ ይህን ያደረጉት ለተሕያ እንደሆነ ነብዩም አውቀዋል፣ ሲጠይቋቸው መልሰውላቸዋል።

ሚስት ነበረች ለባሏ ክብር ለማሳየት ትልቅ ሐቅ ስላለው ለሱ መደፋት የነበረባት ነው፣ ያን ነበር ማዘው አሉ ግን በእኔ ሸሪዓ አልተፈቀደም እያሉ፣ ከዚህ ሐዲስ ሙዓዝን አለማክፈላቸው ሻዛያዝሄ ከእስላም አስወጥጥ ተኋላ ለማለታቸው ኢነማ፣ ላተፍዓል ካሁን በኋላ ግን እንዳታረግ ማለታቸው የክብር ሱጁድ ከሆነ ክብር ለማሳየት ከሆነ ሓራም እንጂ ኩፍር እንደማይሆን ማሳያ ነው።

እንዲሁም ወንድሞቻቸው ለዩሱፍ ዓለይሂ ሰላም ስጁድ እንዳደረጉ ይህንን ቀድሞ ያዩት መናም እንደነበረ መናሙ እንደተሐቀቀ ያዩት መናም፣ ሀዛ ተእዊሉ ሩእያ ይሄ የዚያ መናም ምንድን ነው? ተፍሲሩ ነው ተፍሲሩ በሐቂቃ ትግበራው እንደማለት ነው። ይህን ያሉበት ሱረት ዩሱፍ መጀመሪያ አካባቢ

ለወንድሞችህ ይህንን መናም እንዳትነግራቸው። ምናልባት ውስጣቸው ላይ አባታችን እያቀረበውን ነው ዩሱፍን የሚል ነገርም ስላለባቸው እና የበለጠ ይህን ሲሰሙ ደግሞ ሌላ ነገር ና ያስቡብህ ሸይጣን የወሰውስና ሰውን ለመጥፎ ይደርጋል እና ተንኮ ሊያስቡብህ ይችላሉ። የቅናትመቅናት መጥፎ ነው፣ ምቀኝነት መጥፎ ነው። አላህ ይጠብቀልና ሙሂም ያንም ብለዋቸው፣ ያ ሩእያ በሐቂቃት ተተገበረ ከአመታት በኋላ ምናልባት ባለ አሸራት ይስኒ ስጂን ውስጥ እንኳን ሰባት ዓመት ነው የተቀመጡ ሰይድና ዩሱፍ ዓለይሂ ሰላም እና ሌላ ሚላ መከሳት ውጪ ተከሰተው ያከዛ ሁላ ለውጥ በኋላ ከአመታት በኋላ ያነገር ተሐቀቀ። ይሄ አላህ ቁርኣን ላይ የነገረ ነገር ነው። አሁን እያ የዩሱፍና የያዕቁብ ዘመን ነው። ታዲያ ከእኛ ዘመን ጋር ምን አገናኘው ይላሉ ሰዎች። አንድ ነጥብ ማለፍ የሌለባቸው ነጥብ ሽርክ የሚባል ተግባር በየትኛውም ዘመን አይፈቀድም። በአንድ ዘመን ሸሪዓ የሚሆን በሌላ ዘመን ደግሞ ነስኽ የሚሆን ነገር አይደለም። ሽርክ ዒባደቱ ገይሪላህ የሚባለውን ነገር ወይም ብንሰራው ኢማናችን የሚያፈርስብን ነገር፣ ሽርክ ላይ የሚጥለን ነገር በሆነ ዘመን ላይ የሚፈቀድ በሆነ ዘመን ላይ ደግሞ የማይፈቀድ አይሆንም። እስልምና ያመጣውም ሽርክ ለመዋጋት ነው። ሽርክ ለመዋጋት ነው። ስለዚህ ለሰው የተህያ ሱጁድ ማድረግ ሽርክ ቢሆን ኖሮ ዩሱፍ ሱጁድ አይደረግላቸው ነበረ። ያን ነገር ተው ተው ተው፣ ይህ እኮ ሽርክ ነው፣ ሻሃድ ያዙ ነቢይም አለኩ። ከዛ ውስጥ እኮ አበዋሁ ሲባል አንደኛቸው እኮ አባታቸው ያዕቆብ ናቸው፣ ነቢዩ ናቸው። ከዚያ ባሻገር ወይ ቃል ረቡከ ልመላኢከት ስጁዱ ሊአደም ሱጁድ ማድረግ ማንኛውም መለክ ይሁን ሰው ይሁን ጂን ይሁን አንዱ ለሌላኛው ሱጁድ ማድረግ እምነትን የሚያፈርስ ከተውሂድ ጋር የሚጋጭ ሽርካዊ ተግባር ቢሆን ኖሮ አላህ በሽርክ ያዘ መላኢኮቹን ለአደም ሱጁድ አድርጉ ብሎ ያዘዛቸው ጊዜ ብሎ አላህ ነግሮናል። ና ስለዚህ ሁለት ቦታ ለይተ ነው። ለሰው ሲሆን፣ ለአምልኮ ሲሆን አዎ ሽርክ ነው። ጠያቄያችን ምናልባት በዚህኛው እሳቤ ከሆነ አዎ፣ ላምልኮ ከሆነ ሽርክ ነው። ለክብር ሰላምታ ከሆነ ግን ሐራም ነው ትብሎ ይፈሱ ለእኔ ስገዱና ርኩዕ አድርጉ ስጁድ አድርጉ ሲለን፣ ይህን በተመለከተ እንደዚህ ብሏል ወይ ብሎ ከዚህኛው ጋር አነጻጽሮታል። ጥያቄው ዶክተር ምናልባት ሁ እቺን ነጥብ መነሳሳው ቆንጆ ነች። ለአላህ የምናደርገው ስጁድ

ስለአላህ ስናወራ ኢባዳ ለአላህ ብቻ ነው የምታደርጉት ኢባዳን ለሌላ አታደርጉ ማለት ነው ያንን ለፀሐይ የሚደረገው ስጁድ ምንድን ነው የሚሆነው ከአላህ ሌላ የሚመለክ ነገር ስለሆነ ኩፍር ላይ የሚጥል ነገር ስለሚሆን ስለዚህ አላህ ስገዱልኝ ብሏልና ለሰው ከሰገድን አላህ ያለንን ነገር ለሰው አደረግን ማለት ነው አመለክ ነው ማለት ነው የሚለው እንደዚሁ ያለ ምንም ።

ስለ መላኢካዎች ስለ አደም ሱጁድ ማድረጋቸው በተደጋጋሚ የተለያዩ ስራዎች ላይ እየጠቀሰው። ስለዚህ ይሄ ነገር አይገጥምም ነበረ እንደነዚያ ነገሮች አንድ ቢሆን ነው። እናሮቹ እንደዚህ አይነት መረጃ ሲሰጧቸው ዶክተር ያኮ፣ በዛን ሰዓት ያለፈ ጊዜ ነው። ይህ በአደም በሰይድና አደም ጊዜ ያለፈ ነው። ይህ በዩሱፍ ጊዜ ያለፈ ነው። ለዚህ እኮ አይሆንም በዛን ሰዓት የነበረውን ታሪክ እየነገረን ነው እንጂ የሚል መከራከሪያ ነጥብ እንደ መከራከሪያ ነጥብ አድርገው የሚያነሱ ሰዎች አሉ። ዶክተር የእነዚህ ችግራቸው ምንድን ነው? ችግራቸው ይሄ የሚሻርና ማይሻር ሽር፣ መሻር የሚቀበልና መሻር ማይቀበል፣ የሚለወጥ ሑክምና ማይለወጥ ሑክም የሚለውን አለዩትም። አንዳንድ ህግጋቶች ይህንን ብሉ፣ አትብሉ፣ እንደዚህ ማድረግ ትችላላችሁ፣ በሌላ ዘመን ደግሞ አታድርጉት

ያ ግን ሚንባቢል አኽባር ነው። አኽባር ማለት ይሄ ነገር ነው። ፀሐይ ወጣለች ተብሎ ሲነገረህ ይሄ ኸበር ነው። ውጣና ግባ ስትባል ግን ውጣ ካለው በኋላ በቃ አትውጣ ሊለው ይችላል። ፀሐይ ወጣለች ብሎ አይቻ ካለ በኋላ ግን ካፈረሰ ውሸት ነው የሚሆንበት። ወይ መጀመሪያ ውሸት ነው የሚሆንበት አሊያም አላወቀም ነው እንጂ የሚባለው ሁለቱም ነገሮች ይሄዳሉ አይባለል ሂድ ብሎ ግን አቲ በቃ ትችዋለሁ ቢልህ ግን ችግል መጀመሪያ መሄድ ፈለገ ሁለተኛውን የሻረው ነው የሚባለው። ስለዚህ ሽመሻርን ወይም ነስኸ የሚቀበሉና ማይቀበሉ ተብለው የሚለዩ ነገሮችን ማወቅ ነው። ይህንን ሲያጣው ሰው ሊቸገር ይችላል። ይ በዛ ዘመን ይልሃል። በአንድ ዘመን ሽርክ በሌላ ዘመን ተውሒድ አይሆንም። ስለዚህ ይህ የሚያሳየው አሁን እንግዲህ የከፋፈላችሁልን የስጁዱን እንኳ አይነት እንዳለው ነው እየተከፋፈለ ያለውና ይህን ሲሰማ ሰው ዝም ብሎ ከመቀበል ወደ ዑለማዎቹ ትክክለኛዎቹ ዑለማዎች መለስ ብሎ ይሄ ነገር ምንድን ነው ብሎ እንዳሁኑ ማብራሪያ መጠየቅ ጥሩ ይሆናል።